ሰላም ውድ የሚረስ ይቻላል ተከታታዮች፣ እንደምንከበላችሁ። ዛሬ ሊላችሁ የመጣሁት ከሁለት ነገሮች ብቻ የሚዘጋጅ ቸኮሌት ዲዘርት ይሆናል። በጣም ቀላልና ማንኛውም ሰው በቤቱ ሊያዘጋጀው ይችላል። እስከ መጨረሻ ድረስ አብራችሁን ቆዩ። በመጀመሪያ ውሃ እናፈላለን፣ ምክንያቱም ቸኮሌቱን ማቅለጥ አለብን። እኔ የተጠቀምኩት በእንደዚህ አይነት መልኩ ነው። ቾኮሌቱን ለማቅለጥ ሰማንያ አምስት ፐርሰንት ዳርክ ቾኮሌት ነው የተጠቀምኩት እኔ። ከዛም ምንድነው የምናደርገው ቾኮሌቱን እናቀልጠዋለን። እናንተ በቀጥታ ብረት ድስት ላይ እሳቱን አሳንሳችሁ ማቅለጥ ትችላላችሁ። በሚመቻችሁ መልኩ ማቅለጥ ትችላላችሁ። ያው ዋናው አላማ ቾኮሌቱን መቅለጥ አለበት። እኔ የተጠቀምኩት የቾኮሌት ብዛት አንድ መቶ ሀያ አምስት ግራም የሆነ ቸኮሌት ነው። ብዙ ስኳር የለውም የተጠቀምኩት፣ ምክንያቱም ሰማንያ አምስት ፐርሰንት ዳርክ ቸኮሌት ነው የተጠቀምኩት። ከዛ በደንብ የበሰለ ሙዝ እናደርግበታለን። እኔ ሁለት ሙዝ ነው እያደረኩት። ያው ከምትጠቀሙት የቸኮሌት መጠን ጋር መመጣጠን አለበት። የተጠቀምኩትን ሙዙ ትላልቅ አይደለም አነሰነስ ያለ ነው። ስለዚህ ያው እኩል መሄድ አለበት ማለት ነው። እና እዚህ ጋ እንፈጨዋለን ምክንያቱም በደንብ ካልፈጨነው ልስልስ ያለ ዲዘርት ሊሆን አይችልም። ስለዚህ በደንብ እንፈጨዋለን። ትንሽ ቫኒላ እናደርግበታለን። አለማድረግ ትችላላችሁ። ያው ይህንን ስናዘጋጅ እንዳልኳችሁ በደንብ ብንፈጨው መልካም ነው። አሁን በማንኪያ ፈጭተን ብናዘጋጀው፣ በሹካ ፈጭተን ብናዘጋጀው ሙዙን ጥሩ የሆነ ስሙዝ የሆነ ነገር አይሆንም። ስለዚህ ነ ፈጭታችሁ እንድትጠቀሙ ነው የምለው። እንደምታዩ በደንብ ፈጭቻለሁ። ሙዙም በደንብ ተፈጭቷል። ምንም አያስታውቅም። ከዛ ምንድነው ማደርገው እዚህ ጋ ፓርችመንት ወረቀት አለኝ። አንዳንዴ ቤት ወይም ስንጋግር የምንጠቀምበት። ከዛ በቀጥታ ያው ቅርፅ እንዲይዝላችሁ ያው ሳህን ላይ ማድረግ አለባችሁ ወረቀቱን። ከዛም እንደምታዩት የተፈጨውን ቸኮሌትና ሙዝ እዚህ ላይ አደርገዋለሁ። ከዛ መታ መታ ርጉት። ምናልባት በመሃል አየር ካለ እሱ እንዲወጣ ይሆናል። እኔ ፍሪጅ ውስጥ ለሶስት ሰዓት ለሚሆን ጊዜ አስቀምጫዋለሁ። ፍሪጅ ውስጥ ነው የምናደርገው፣ በረዶ ቤት አይደለም። እዚህ ጋር አንድ ማወቅ ያለባችሁ ነገር ፍሪጅ ውስጥ እናደርገዋለን። ከዛ ሰዓት በላይ ማቆየት ትችላሉ ሶስት አራት እየፈለጋችሁን ያህል ሰዓት ማቆየት ትችላላችሁ። ዋናው ዓላማው ያው እንደዚህ ድርቅ እንዲል ነው። ስለዚህ አሁን እንደምታዩት ኔ ከሶስት ሰዓት በኋላ አውጥቼዋለሁ። በአሪፍ በሆነ መልኩ በዚህ መልኩ አሪፍ ሆኖ ወጥቶልኛል። ያው ድርቅ ያለ አይደለም። እዚህ ጋ አንድ እንድትገነዘቡ የምፈልገው ነገር ለስለስ ያለ ነው እና ግን ቅጹን የጠበቀ በቃ ነው። ምንም እንትን የለውም። እስሙዝ የሆነ ነው እና እውነቴን ነው የምላችሁ በጣም ነው የምንጥመው። ስኳር ምናምን አታደርጎ ሙዙም ጣፋጭ ነው፣ እንደገና ቸኮሌቱም የራሱ የሆነ ጣሚ ነው አዋል። ስለዚህ ምንም አይነት ስኳር እዚህ የቸኮሌት ዲዘርት ውስጥ አንጠቀምም እና ሳናበስል ምንሳን ሳናቦካ በእንደዚህ አይነት መልኩ ለየት ያለ ጣፋጭ ማዘጋጀት እንችላለን ያው ዱቄት የሌለው ስለዚህ አንድ እንድትጠቀሙ የምነግራችሁ ነገር ቢኖር ዳርክ ቸኮሌት ብትጠቀሙ ጥሩ ነው እላለሁ እና ጤናማ የሆነ የቸኮሌት ዲዘርት አዘገጃጀት ነው እናንተም ሰርታችሁ ሞክሩት እላለሁ ስለተከታተላችሁኝ በጣም ነው የማመሰግነው። ላይክ ማድረጋችሁ እንዳለሰው አዲስ ሆናችሁ ቤተሰባችንን ተቀላቀሉ እላለሁ። ሁሌም ከጎኔ በመሆን ስለምታበረታችሁ አመሰግናለሁ። ሌላ ጊዜ በሌላ ስራ እስከምንገናኝ ድረስ ደህና ሁኑ።